በጌዴኦ ዋና መቀመጫ በሆነችው ዲላ ከተማ እንገኛለን። የጌዴኦ ህዝብ አባገዳ አላቸው። እርቅን እንዲሁም ደግሞ የተለያዩ የዳኝነት ስነስርዓትንም የሚፈጽሙበት ባህላዊ ስነስርዓት አላቸው። በጣም ደስ የሚል ባህላዊ ስነስርዓት ነው ያላቸው። አሁን ያሉት የጌዴኦ አባገዳ ደግሞ ቢፎ መዋቀው ይባላሉ። ከእሳቸው ጋር አብረን አጠር ያለ ቆይታ የምናደርግ ይሆናል። እንግዲህ ጌዴኦ ከተለያዩ ባህላዊ ካሉት እሴቶቹ መካከል ሰላሙን አስጠብቆ የመኖር እሴቱ በጣም ይገለጻል። ይህ እንግዲህ በየቦታው ያለው ሶንጎ ወይም መሰብሰቢያ እርቅ ስነስርዓት የሚፈጸምበት የዳኝነት ስነስርዓት ከሚፈጸምበት ውጪ እዚህ ደግሞ ከተማ ላይ ተመሳሳዩ ሶንጎ ስነስርዓት የሚካሄድ ነው። ይህ እንግዲህ ባህላዊ ጎጆ ቤት የሚመስል በዘመናዊ መልኩ የተሰራ ነው። እዚህ ጋ ደሞ ሶንጎ ማለ ማለት ነው እርሱ እንስ ማልበል ሳይቻ እንዳለ ዱላ ይባላል እና አባታችን ቢፎ መዋቆ አባ ገዳ ይግዶ አባ ገዳ ነው የሚባሉ አሉ ቤት ዮያ ነው የሚባሉት አባ ገዳ ዮያ አባ ገዳ ዮያ ተብሎ አ ሶስት ጊዜ ተብሎ አራተኛ ላይ ነው የሚገባ ዮያ አባገዳ፣ ዮያ አባገዳ፣ ሐሳቡን የመጣህበትን ሀሳብ ገደቡና ያው ግልጽ በመሆን ጠይቁት። እንግዲህ ዛሬ የመጣ ነው ከእርሶ ጋር ስለ እርቅ ስነ ስርዓቱ፣ ስለ ዳኝነት ስነ ስርዓቱ አጭር ቆይታ ለማድረግ ነው፣ የሚቻል ከሆነ ችግር የለውም። የጌዴኦ አባገዳ በቅድሚያ በጣም እናመሰግናለን። ምንድን ነው የሚከናወነው? የት ነው ያለ ነው? በድላ ከተማ ባዳቻ ሾንጎ ላይ ነው የምንገኘው ጌዴኦ በከተማም በገጠርም የሚጸልይበት ቦታ መኖር ስለሚያስፈልግ ያንንም ጸሎት ቦታንም የተጣሉትንም የምናስታርቅበት ቦታ ይኖራል ብሎ ታሳቢ በማድረግ እሳቸው በህይወት በነበሩበት ታይም ላይ ያዘጋጁት ሾንጎ ነው። ፍርድ የሚሰጥበት ቦታ ነው ማለት ነው። ውሳኔ የሚሰጥበት ነው። እንግዲህ ፍርድ ሲባል ሰዎች እያዘኑ የተለያዩ ጫና በመፍጠር የሚደረግ ነውና፣ እኛ ጋር ቀለል ነው የሚደረገው። በባህል ውሳኔ ጌቹማ ይባላል። በባለ ስርአት፣ በጋፌ ስርአት ሰዎች የሚታረቁበት ቦታ ነው። እዚ ሾንጎ ላይ መጣ ሳይታረቅ አይገባም ወደ ቤት። እንደዚህ አይነት ሾንጎች ፍርድ የሚሰጥባቸው እርቅ የሚፈጸምባቸው ሌሎች ቦታዎች ሳሉ ወይ ጌዴኦ ላይ ከሰባት መቶ በላይ እንደዚ አይነት ቦታዎች ሾንጎች አሉ። እነዚህ ሾንጎች እያንዳንዱ ስያሜ አላቸው። ጌዴኦ ሰባት ጎሳ ነው። ሰባት ጎሳ እንደ አንድ ጎሳ የሚኖር ማህበረሰብ ነው። በአንድ ገዳ የሚተዳደር ነው። በባለ ስርአት ሁለት በየስንት አመት ፓርቲ ቀድሞ የነበረው አባ ገዳ ስርአቱ ለነ ያስረከበ ነበረ። ስንት አመት እሳቸውም ዲሞክራሲያዊ በሆነ መንገድ ስልጣኑን ለነ ያስረክቦ ነው ያለፉት። በማህበረሰብ ውስጥ የአባገዳ ሚና ምንድነው? ምንድነው ስራው? አባገዳ ለህዝቡ ነው የሚኖረው የሚበላውንም የሚጠጣውንም ማንኛውንም ነገሮችን ማህበረሰቡ ነው የሚሰበስበውና የተጣሉትን ያስታርቃል። በቡድንም ግጭት ከተፈጠረ በግለሰብም ደረጃ ግጭት ከተፈጠረ በመንግስትና በማህበረሰብ መካከል የክስተቶቹ ከተፈጠረ አባገዳ መሃል ላይ ሆነው እንደ ድልድይ ያስታርቃል፣ ችግሮቹን ይፈታል። ወደ እርስዎ ልምጣና የጌዴኦ አባገዳ በማህበረሰቡ ዘንድ ያለው ተቀባይነት እንዴት ነው የሚገልጹት? እስኪ ገለጹልን። አባገዳ ወደዚህ ዲላና ከመጣ አራት ዓመታቸው አራተኛ ዓመታቸው አሁን አሁን ይዞ ጌዳሁን ወደ ጥር አካባቢ አራተኛ ዓመታቸውን ነው የሚገቡት። እንግዲህ በአራት ዓመት መንግስትም በሪም በጣም የተጠቀመ ነው እንደተጠቀመ አይተናል። አባገዳ ስርዓት በግራ ቀኝ ስታዩ ጥሩ እንደሆነ ታይቶ በአገር ደረጃ አሁን እንቅስቃሴ አለ። እንግዲህ ባጋዳይ እንዳለ ታውቋል። ስርዓቱ እንደዚህ ነው፣ ይጣፍጣል፣ ጠቅሞናል እያሉ በጣም በወጣ ሁኔታ ታይቷል። ማህበረሰቡም መንግስትም ጥቅሙ እየገባው መጣ ማለት ነው። የባህል መሪው የባህል ስነ ስርዓቱ ገባው፣ በቃ ስረ መሰረት ነው ባይ ጉዳይ ነው የምጣፍጦ መሆኑን ተረድቶ አሁን የጠፋ ነገሮችን እንፈልግ፣ እናድርግ እያለ አሁን እሱ ላይ ነው እንግዲህ ፎከስ እያደረገ ያለው። ማህበረሰቡ አባገዳ የሚለውን ነገር ይሰማል ወይ? አጥፍታል ሲል ይቀበላል ወይ? ተው ሲባል ይሰማል ወይ? ከቅድመ አያቶች በአባቶቻችን ከአባቶች ወደ እኛ የመጣ ታሪክ ነው እና ይቀበላል። ምክንያቱም ከአምስት መቶ አመት በላይ በፊት ይዞ ያመጡት ስርዓት ነው። በዚህ ስርዓት የተለያዩ መንግስት የማይፈጽመው ተግባራትን አባጋዳ ይፈጽማል። የባለ ስርዓት መሪዎች ይፈጽማል። የባህል ታሪክ ስለሆነ ሰዎች በጣም ይቀበላሉ። ወጣቶች በጣም ያከብራሉ። አባቶች የመጡበት መንገድ ስለሆነ እዚህ የሚፈጸሙ እርቆች ዘላቂ ሰላምን ለማምጣት ትልቅ ሚና አለው ማለት ነው። በገደ ኡፋኖ ነጋሳ አማንተው በአማርኛ ግን ሰላምን እንሻማ ማለት ነው። የገደኦ ማህበረሰብ ሰላምን ተሻምቶ ሰላም ውስጥ ያሉ ጠቀሜታውን ተረድተው የመጣ ማህበረሰብ ነው። ሰላም በሰላም ሲኖር የእኛ ማህበረሰብ መስራት የሰራው መሰብሰብ የሰበሰበውን ሽጦ ቁጠባውንም ባህል አድርጎ የመኖር የተወለዱ ልጆችን በተረጋጋ ሰላም ውስጥ ሆኖ ማስተማርና ለወግ ማዕረግ ማድረስ እንዳለበት ያምናል ጌዴኦው። ስለዚህ ሰላምን እንሻማ የሚል ማህበረሰብ አንድ ቁጥር ላይ ለሰላም ከፍተኛ ቦታ ይሰጣል። አባገዳ ቢፎ ሟቆ በመጨረሻ የሚሉት መልእክት ካለ እድሉ ልስጦት። በተለያዩ አካባቢ በተለያዩ ክልሎች ውስጥ በሚከሰቱ ግጭቶች ላይ ሁሉም ማህበረሰብ ጋር ግደል የሚል ባህል የለም፣ ዝረፍ የሚል ባህል የለም፣ ንብረትን ቤትንም ደግሞ አውደም አቃጥል የሚል ባህል የለም። በየትኛውም ብሄር ውስጥ ሰዎች ተሳስቦ እንዲኖሩ ነው ባህላችን የሚያበረታታ በዛ ልክ ሰዎች ወደ ባህላቸው ተመልሰው በባህል መንገድ ላይ ሆነው ችግሮቻቸውን የሚፈቱበትን ሁኔታ መንግሥት ትኩረት ቢሰጥ እና ድጋፍ ቢያደርግ ይገዛ ቢያደርግ የተሻለ ነው የሚሆነው። የጌዴኦ አባገዳ ቢፎም ዋቆ ስለነበረን ቆይታ በጣም አመሰግናለሁ። መልካም ጊዜ